የተከበራችው አባቶች የተወደዳችው የቤተክርስቲያን ልጆች ምዕመናን ወምዕመናት ህጻናትን ጭምር እንኳን ለዚች ቀን በጤና ብዮት አደረሳችሁ፣ አደረሰን። አዎ እንግዲህ ከይህን ሰሞን በእውነት በዚህ ቦታ እየተሰበሰብን ስንጸልይ ስንሰግድ ሰንብተናል። ለምን እንደምናደርግ እንኳን ከምንባባቱ ከጸሎቱ በእውነት በደንብ ከተከታተልን መረዳት የምንችል ይመስለኛል። ዛሬ የዛሬው እለት አምላካችን ጌታችን ኢየሱስ ክርስቶስ አምላካችን ጌታችን ኢየሱስ ክርስቶስ የዛሬው እለት የስራው መደምደሚያ የስራው ፍጻሜ ያገኘበት የመጣበት አላማ የተቋጨበት እለት ነው። ይሄ እለት ይሄ እለት ለኛ ክርስቲ ለክርስቲያኖች ይሄ የድህነት እለት ነው። የድል እለት ነው። የነጻነት እለት ነው። አምላካችን ከዚህ ለመድረስ ምንም እንኳ ፈቃዱ ቢሆንም፣ ሁሉ ነገር በእጁ በራሱ በፈቃዱ የሚሆን ቢሆንም ነገር ግን ከዚች እለት እስኪደርስ ድረስ ይህን መደምደሚያውን ማሳረጊያውን የመጨረሻውን ጽዋ እስኪቆነጅ ድረስ እስኪቆነ ብዙ ነገሮችን አሳልፈዋል። በተለይ በተለይ ክፎች አይሁድም ጸሐፍት ፈሪሳውያን፣ ጸሐፍት ፈሪሳውያን በተለይ ከሰኞ ጀምረው ያለ እረፍት ኢየሱስ ክርስቶስን ለማጥመድ አሳልፈው ለመስጠት እና ዛሬ የሆነው ነገር እንዲሆን ለማድረግ ያልፈነቀሉት ድንጋይ ያልሞከሩት ነገር የለም። ያለ እንቅልፍ እና ያለመታከፍ ደክመዋል፣ ሰርተዋል። ሰኞ እለት ጌታችን በሚያስተምረው ትምህርት እየተከታተሉ ነጥብ ሲይዙ፣ አዎ ጌታችን ለሚከሱበት ነገሮች ሁሉ ሲከታተሉ የዋሉበት ዕለት ነበር። ማክሰኞ ደግሞ ሰኞ ሲከታተሉ የዋሉትን ነገሮች ደግሞ ይዘው ደግሞ አንድ በአንድ ተከፋፍለው በጥያቄ ኢየሱስ ክርስቶስን ሲፈትኑ የዋሉበት ቀን ነበር። ሮብ ደግሞ እንደ ባጭሩ ነው የምነግራቸው። ሮብ ደግሞ የተከታተሉትን እንደገና በጥያቄም የደረሱበትን ውጤት ሁሉ ይዘው ደግሞ በዕለተ ሮብ ደግሞ ባለፈው ሮብ የጌታህን አሳልፈው ለመስጠት እና ለመግደል የምክር ስምምነት ያደረጉበት ወይም በዘመናችን አነጋገር እሷት በሏል በዚህ በዘመኑ አነጋገር አድማ የመቱበት በጣም ከባድ የሆነ ሴራ ያደረጉበት ዕለት ነው። ሮ ምክረሞቱን የተስማምተው የወሰኑበት ንጹህ ደም ለማፍሰስ ንጹህ ሕይወት ለማሳለፍ ነገር ሰብስበው መልካሙን አጣመው በምክር የተስማሙበት ሀሳባቸውን የፈጸሙበት ቀን ሮብ ነው። በትናንት ነው ዕለት ደግሞ ሐሙስ ደግሞ ጌታ ይህን ስለሚያውቅ እሱ የመጣበትን ዓላማም ስለሚረዳ አብረውት ያሉት ደቀ መዛሙርቱ እንዳይረበሹ ተስፋ እንዳይቆርጡ አጥብቀው ይልቁንም እንዲጸልዩ ያስተማረበት ነው። ወደ ፈተና እንዳትገቡት ታች ጸልዩ እያለ በጌቴ ሰማኒ የጸለየበት እኛ የአዳም ልጆች በሐዋርያት አማካኝነት ፈተና እንዳይገጥመን ሲገጥመንም ፈተናው እንዲያልፍ አጥብቀን እንድንጸና ወደ ፈተና እንዳንገባ እንድንጸልይ እግዚአብሔር ያስተማረበት ዕለት ነው። እንደገና ደግሞ መንግሥቱን ለመውረስ በትሕትና እና በፍቅር እንድንሆን ትሕትናን ያስተማረበት ዝቅ ብሎ እግር ያጠበበት ለእኛ ራያ ምሳሌ የሆነበት ቀን ነበር። እንዲህ እያደረገ መጥቶ ዛሬ የመጨረሻውን ቋጨው። አዎ ዛሬ በንባቡ በመዝሙሩ እንደሰማችሁት ምራቅ ተተፋበት፣ ተመታ ፍበፍደ አደባባይ አቋሙት፣ ከሰሱት፣ ዘበቱበት። የእግዚአብሔር ልጅ ከሆንክ እያሉ ሲያስተምር የያዟቸውንን መልካም ለጌታ ለእኛ መልካም የሆኑ ነጥቦችን እነሱ በመጥፎ ነገር ተርጉመው ለውጠው እነዛን ቃላቶች እያነሱ የእግዚአብሔር ልጅ ከሆንክ የእግዚአብሔር ልጅ ነኝ ብለህ ነበር እስኪ ራስን ከመስቀሉ ውረድ እስኪ ሁነድኔህ እያሉ ተዘባበቱበት። ይ የማይባል ክፍ ፈጸሙበት ብዙ ካሰቃዩት በኋላ በስድስት ሰዓት አሁን በተረበበው በሰማችሁት ል በዛሬው ዕለት በሁለት ወንበዴዎች መካከል ያው በሁለት በለየላቸው ወንበዴዎች መካከል በመስቀል እንደ ወንጀለኛ እንደ ሽፍታ ንጹሑ የእግዚአብሔር ልጅ ሰቀሉት። እንግዲህ ስለሞቱ ደግሞ በኋላ ዘጠኝ ሰዓት እንማማራለን። ወደ ቃል ዚያ ይሩን ወያል